መረጃ ሩታዬ ልትወልድ ወደ ሀኪም ቤት ገብታለች ትናንት የተለቀቀው ቪዲዮ የቆየ ነው እስከ መጨረሻው ተከታተሉ አሎ ውዴ እንዴት ነሽ ደህና ነሽ እናንተ እውነት ነው የምር እውነት ነው ቪዲዮ ለቀቀው ራሱ እሱ ነው ስለዚህ ዱአ አድርጉላት በስ ሌላ ወሬ እንትን አበሉ ማርያምን ወላ እስኪበይ ወላ እንዴት ነው የሚሰማሽው የምራው ላ እኔ ባለፈው እንደዚህ ብሎን ማለት ነው ተጨንቅን አድረን ማለት ነው። እኔ ራሴ ነው የማውቀው፣ ልበአፍልትወጣ ብላ ገና ሶስት ሳምንት አለ ተብሎ መጥታለኝ ስጠይቅ፣ በውስጡ ደግሞ አረ ውሸት ነው ተባልኩኝ። እንደዚህ እንዳይሆን እውነት ነው የነገር አልፈለግም። እኔም በውስጥ የሆነ ጓደኛ ነበረኝ፣ እሷን ሳጣራ እውነት ነው ነው ያሉኝ። መጥ ላይ ያናዘ ከጅራ ያለ ሰው ነው የተናገረው። እዛው በውስጥ የሚያወሩ ናቸው እባክሽ እሱ ጠላሁት። እኔ ባለፈው በውስጡ ሚያወራ እኮ ነው ችግር ያመጡብኝ ባለፈው እንደት አመሸህ አሪፍ የሚያወራ ውሸት አይደለም ቪዲዮ የለቀቀው እሱ እራሱ ነው እንጂ እሷ እንትን ብሏታል ብለዋል እኮ አይ እሱ ቢሆን ደግሞ አይለቀውም ወላሂ ነው ብለዋል እሱ ነው እሱ ነው ዩቱብ ላይ አፍያ እያወራች ነው የለቀቀው እሱ ነው አለች የፊት ቀን የተቀረጸ ነው እሷ ታማ አሁን ስታላት አለች የሚያግበኛ ያው አብረን ስታዲየም እያለ ነበር ዩቱብ ላይ አብርሽ ቪዲዮ ተለቋል። ለማንቸው እሷ ምጥላይነት እ እሷ የሰራ ቪዲዮ የዛሬ አይደለም። እሷ ዛሬ ምጥላይ በቃ እሺ። ቆይ እንትን እናንተ ቪዲዮ የሚልኩ ከመ ካሜራ እኔ ሰዎች አናግሬ ትክክል መሆን አለመሆን አጣርቼ ነግራቸው እሺ፣ እናንተ ተረጋጉ።

ውድ ቤተሰቦቻችን እንግዲህ ሩታዬ ሐኪም ቤት እንደገባች ተከታዮቿ እየተናገሩ ነው። የትላንት የተለቀቀው ቪዲዮ የሰነበተ ነው። እንግዲህ በሰላም በአማን ወልዳ ምታቅፍ አላህ ያድርጋት። ዱአ አድርጉላት ሙስሊሞችም ክርስቲያኖችም በጸሎታት ላዋ ትላለሁኝ። አሰላሙ አለይኩም ወረህመቱላህ